እንሄድ ነው የምለብሰው። ፍርድ ቤት ሄደን ተፈራርመን የጋብቻ ሰርተፍኬት እንቀበላለን ማለት። ለምን ነገር ሁሉም ሰው ባለበት የሰርጉ ቀን እንፈራረም ቀድሞ ናታን ኤፍራታን አግብቶ ወደ ቤቱ ይዞ ይሄዳል እያል እየጠበቅን ባለንበት፣ እንግዲህ ኤፍራታ መሄድ አልችልም፣ እኔና ያፌት ከሰርጉ አንድ ቀን ቀደም ብሎ ተፈራርመናል ብላለች። እንግዲህ ያፌት ኤፍራታ ደካማ ጎኗን በደንብ ስለተረዳት በቤተሰቦቿም ሆነ በናታን አስፈራርቶ እዛ ፍርድ ቤት ሂዳ እንድትፈርም አድርጓታል። ያፌት በጣም ከባድ ሰው ነው። እንግዲህ በአብዛኛዎቻችን በፍጹም ያፌትን ልታገባው አትችልም ኤፊራታ ናታንን ትታ እያልን ነበር። ነገር ግን ያው አስገድዶ እንድትፈርም አድርጓታል ማለት ነው። ሰርግ ፕሮግራሙን ያዘጋጀው እናታንን ለማናደድ ያህል እንጂ እንግዲህ ፍርማው ፍርድ ቤት እንዳለቀ ነው የተናገረው። ታዲያ ነገሮች ከተበላሹ በኋላ ጽዮንም እንግዲህ ማስታወስ ጀምራለች። አሁን ላይ ኤፍራታን እንደበደለቻት ገብቷታል። እናም እንደምንም ብዬ አድንሻለሁ ብላታለች። እንግዲህ ጽዮን ማስታወሷ በመጨረሻም ቢሆን ጥሩ ነው። ምክንያቱም ያፌት የተወሰነ ለጽዮን ስለሚራራ በዛም በዚህም ብላ መቸም ታግዛትና ታስወጣታለች ብለን እናስባለን። እንግዲህ ሀረግ ድራማ ክፍል ሰባ ሶስትን እንዴት አያችሁት? ብቻ ግን በጣም ከባድ ነው። እኛ የገመት ነው እና እነሱ ይዘው የመጡት ልዩነት ነበረው። እንግዲህ ያፌትም የተሰጠው የእንቅልፍ ከኔ ነው፣ ድብን አድርጎ እንቅልፉን ተኝቷል። ምንም ነገር የሚሰማው ታሪክ አልነበረም። ነገር ግን ናታን ደግሞ በጣም ተናዷል መቀደሙ እሱ ያሰበውን ነገር አለመሆኑ በጣም አበሳጭቶት፣ እንግዲህ መጠጥ ሲጠጣ ነበረ ማለት ነው እና ወደ ቤተሰቦች የቤዛ መለወጥ አላስገረማቸውም። ቤዛ እውነት የቤዛ ያቺ ክፉዋ ኤፉዬን ለመግደል እንደዛ በገንዘብ ስትደራደር የነበረች ኤፍራታን ለመጣል ብዙ የለፋች ሴት፣ ዛሬ ላይ ግን ለኤፍራታ ጠበቃ ሆና ናታንን ለማሳመን እየሞከረች ነበር። ኤፍራታ ተስፋ የላትም፣ አንተ ስትንበረከክ ልታረግላት ስትል፣ አይኗ ላይ ምንም አይነት ተስፋ አላየሁባትም ነበር፣ እያለችው ነበር። ነገር ግን ናታን ደግሞ አሁን ላይ እሷ ወዳ ፈቅዳ እንዲሄደች ነው እያሰበ ያለው። ግን ኤፍራ ያው ሁላችንም እንደምናውቀው ናታንን ለማዳን ስትል የናታንን ህይወት ለመታደግ ስትል ብዙ መስዋዕትን ከፍላለታለኝ። እናም እንግዲህ ገነትም ምግብ አልበላም ውሃም አልጠጣም ልጅ የምን አርጓ ነው እያለች ነው እና እንግዲህ ሀረግ ድራማን እንዴት አያችሁት? ዝሮ ዝሮ ብቻ በጣም ያስጠላል። ማለት ናቷንን ያፌት እና ኤፍራታ በፍጹም መጋባት አልነበረባቸውም። ግን ያፌት ምን አይነት አደገኛ ሰው እንደሆነ እንግዲህ በዚህ ቪዲዮ አይተንበታ ማለት ነው። እና ውድ ቤተሰቦች ለቤተ አዲስ የሆናችሁ ሰብስክራይብ፣ ነባሮች ደግሞ ላይክ ማድረጋችሁን እንዳትረሱ። ስለምታበረታቱኝ፣ ሁልጊዜም ከጎኔ ስለሆናችሁ ከልብ ነው የማመሰግነው። እንግዲህ መጨረሻ ላይ ማን መጥቶ ነው እንደዛ ሁሉም የደነገጡት? እንግዲህ ሉሊት ቤዛ ካሁን ማነውፂ ወን አንቺ በህይወቴ ላይ እንደተጫወትሽብኝ እኔ የመጫወትብሻለሁ እያለቻት ነበር እና እንግዲህ ጸጉሮች ላይ ነፍሳት አለ ስትላት እየሮጠ የመጣ እያራገበች ነበረ እና እንግዲህ ጽዮን አሁን ላይ ስራዋን የምትጀምርበት ሉሊትን የምትበቀልበት ቀን ላይ ደርሳለች ማለት ነው እና ኤፊዬ ያው በእርግጥ ያፌት ጋራ ፍርድ ቤት ድረስ ሂዳ ስለተፈራረመች እሱ የፍርድ ቤቱን በፍርድ ቤት ሂዶ ፍች ካላደረጉ መፋታት አትችልም። ምክንያቱም አሁን ላይ ተፈራርማለች ማለት ነው። ሲቀጥል ግን አላማውና እቅዱ የነበረው እሱ ናታንን ቢንያምን ማናደድ ነበረ። እቅዱ በተሳካ ሁኔታ ተሳክቶለታል ማለት ነው። እናም እንግዲህ ወደ ቤተሰቦች ሀረግ ድራማን እንዴት አያችሁት? እየጠበቅ ነው እና ያሰብነው ነገር ባለመሆኑ ያነድዳል። እውነቴን ነው እና ታም ብቻ አይደለም እኔ ለራሱ በጣም ነው የተናደርኩት። ወይኔ ነው ያልኩት። እንደው በቃ ሀፌት የሚባል ሰው ያፌት፣ ሀፌት ና ያፌት ይመሳሰልብኛል ነው እና ወደ ቤተሰቦች ለሆንኛውም እንዴት አያችሁት? እናንተስ ሀረግ ድራማ ክፍል 43 እኛ የጠበቅነው ሌላ የሆነው ሌላ ነው። ብቻ ግን ምንም ነገር በቃ ያፌትን ማሸነፍ እንደማይችሉ ነው እዚህ ጋ አሁን እየተረዳን ያለ ነው። ምናልባትም እነዛ ሚስኪን ሴቶች ህይዋንን ተስፋ አደርጋለሁ ከአሁን በኋላ በህይዋን በኩል እነዛ ሴቶች ከ